ንግግር አልቆባት እያነበነበች ስትጸልይ ኤሊ ሰካራም ብሎ እስኪሰድባት ድረስ የሆነችው በመካንነት ነቀፋል እግዚአብሔር መጣ አልመጣ እግዚአብሔር ምንድን ነው አዋቂ ነው ስራውን ደግሞ የሚመዝን ነው ተሳስቶ እግዚአብሔር ያለ ኪሎ ልጆቹ ላይ አይጭንም መዝኖ ነው የሚያመጣው አለች ማስቆም አትችሉ የዘጋው ራሱ ነው ራሱ መክፈት ይችላል እግዚአብሔር የዘጋው ማን መክፈት እግዚአብሔር የከፈተውን እንደው ማንንም መዝጋት አይችልም። የረሳችሁትን ጸሎት ይመልሳል። የተናገረውን ያደርጋል ቢዘገይም እንኳን በጊዜው። ሱ ማትወልድ ይሄ ማይሳካለት ይሄ ደሃ ከችግር ማይወጣ ሁል ጊዜ ለማኝ ና የሚል የዘገይ በጣም ብዙ ነው። ነቀፌታ ብዙ ነቀፌታዎች አሉ። እነዛ ነቀፌታዎችን የሚያስወግድ የሚመጣ ተስፋ አለ። የዘገየች ተስፋ በጣም ልብን የምታሳዝናት ነቀፋን እግዚአብሔር አባት ያስወግዳል። ክብር ለኢየሱስ ይሁን። እኔ ዛሬ ማታ መልእክቴ አንድ ነው፣ እግዚአብሔር ነቀፋን ያስወግዳል። በግላችሁ ያለባችሁ ነቀፋ፣ እንደ ቤተሰብ ያለባችሁን ነቀፋ፣ ወጣቶች ያለባችሁ ነቀፋ፣ ቤተሰቦች ያለባችሁ ነቀፋ የምትሰሩ የምትነግዱ የምትወጡ የምትለፉ ሰዎች ያለባችሁ ነቀፋ ማይሳካለት ሁልጊዜ እንደ እጁ አመዳፋሽ ማትረባ ማይሆን ማቶን ተብላችሁ የተነገራችሁ መዓት ነገር የተባላችሁ ሰዎች የእናንተ ነቀፋ እግዚአብሔር ያስወግደ። ሉቃስ ወንጌልን ሲጀምር በጣም በሲሪየስ ታሪክ ነው የሚጀምርለት። እንድታውቅ የምፈልገው ነገር አለ። አንተ የተማርክ ሰውን፣ አንተ አዋቂ ሰውን አንድ ነገር እንዲገባህ እፈልጋለሁ። ምንድን ነው የሚገባህ? አንድ ቤተሰብ ታሪክ ልንገርህ። ይሄ ቤተሰብ እግዚአብሔርን የሚያገለግል ነበር። ካህን ነበረ፣ ዘካርያስ ይባላል። ሚስቱ ኤልሳቤጥ ትባል ነበረ። ኤልሳቤጥ እና እሱ በእድሜያቸው አረጁ ልጅ ሳይወልዱ። ልጅ አለመውለድ ነቀፋ አይደል? እግዚአብሔርን እያገለግሉ እግዚአብሔር ፊትና በቤቱ እየተመላለሱ ልጅ አልነበራቸው። ይህ ነቀፋ ነው። እግዚአብሔርን እያገለገሉ በእግዚአብሔር ቤት እየተመላለሱ የሆነ ጎዶሎነት፣ ነቀፋ ነው። ዘመናቸውን በሙሉ እግዚአብሔርን እያገለገሉ ያረጁ ሰዎች ግን እንደ ሰው ልጅ ያልታቀፉ ነቀፋ አለባቸው። ነቀፋ አለባቸው። ይህን ነቀፋ ለማስወገድ እግዚአብሔር መልአኩን ላከው። እሱ እንደ ልማዱ በክፍሉ ተራ ሌላ ጊዜ እንደሚያገለግለው ለማገልገለው ለመቅደስ ገብቶ እጣን መሰዊያ አጠገብ ቆሙ። ሌላ ጊዜ ሊያደርግ የሚፈልገውን ነገር ሊያደርግ ሲል መሰዊያ አጠገብ መልአኩን ቆሞ አየው ይላል። ባየው ጊዜ ደነገጠ። በጣም ደነገጠ። ማን ነው ቀድሞኝ የገባው? መልአኩ ቀድሞት ገብቷል። እንደ ልማዱ ሌሎች ቀኖች ላይ እንዳደረገው ሌሎች ቀኖች ላይ እንዳገለገለው አገልግሎት ለማገልገል ነበር የመጣው። እግዚአብሔር ግን የዚህን ቀን አገልግሎት ቀየረው። ወገኖቼ በጣም ብዙ ቤተ ክርስቲያን ሄዳችሁ ሊሆን ይችላል። ብዙ የእግዚአብሔርን ቃል ሰምታችሁ ሊሆን ይችላል። ዛሬ የምናገረውን ቃል በሰማችሁ ጊዜ እግዚአብሔር ታምራት በቤታችሁ ያደርጋል። የሰማኝ በደንብ አሜን ይበል። ከሌሎች ቀኖች ለየት ያለ ቀን የዘካርያስ ቀን መጣ። ደነገጠ። ምንድን ነው አለው። ዘካርያስ ወይ እንኳን ደስ ያለ። ምንድን ነው ደስ የሚለኝ? ጸሎት ተሰምቶላል። የትኛው ጸሎት? የተረሳው ጸሎት። ዘካርያስ ስለ ልጅ የጸለየው መቼ ነው? ዘካርያስ ስለ ልጅ የጸለየው በወጣትነቱ ነው። ዘካርያስ ስለ ልጅ የጸለየው ያገባ ሰሞን ነው። ዘካርያስ ስለ ልጅ የጸለየው ቤተሰብና ዘመድ አዝማድ ልጅ አትወልዱም እንዴ በሚልበት ዘመን። ዘካርያስ የጸለየው ጸሎት ረስቶታል። ተስፋ ቆርጧል። ልቡ ብቃት ዘግቶታል ዘግይቶበት፣ ቀርቶበት ረስቶታል። የቱ ጸሎት? ወንድ ልጅ ትወልዳለህ። የልጅ ጸሎታሁ እንዴት ይሆናል? ሚስቴም እኮ አርጅታለች። እኔም ደክም ያለው እንዴት ይሆናል? ወገኖቼ እግዚአብሔር ነቀፌታችሁን ሊያስወግድ ሲመጣ ያስደነግጣችኋል። አስደንግጦ ነው ይመጣል። አጠብቁት። ከዛ ፈራ ይላል አስደንግጦት አስፈርቶት እግዚአብሔር አስደንግጦ ያደርግላቸው። የሰማኝ አሜን ይበል። የረሳችሁት እግዚአብሔር ሰው አይደለም። ቢዘገይም በጊዜው መጣል። ጻድቅ በእምነቱ በሕይወት ይኖር፣ ወደ ኋላ ቢያፈገፍግን ነፍሴ በእርሱ ደስ አይላት። ዘካርያስ አገልግሎት ለማቆም የሚያስችል በቂ ሪዝን አለ። እያገለገልኩ ምን አረኩል? ከነቀፋ እንኳን አላወጣኝም። እድሜም በሙሉ ይኸው ሚስቴ አርጅታለች። እንደ ሰው እንኳን ልምትኬን አንድ ልጅ እንኳን ሳትሰጠኝ ማለት ይችላል። በቂ ከመቅደስ ለመቅረት ከቤተክርስቲያን ለመቅረት ከአገልግሎት ለመቅረት እግዚአብሔርን ከማገልገል ለመቅረት በቂ ሪዝን አለ። ግን እንደ ልማዱ ይላል አልቀረም። ወገኖቼ፣ እግዚአብሔር እንደዚህ ነው የሚመለከው። ዘካርያስ ባየው ጊዜ ደነገጠ። በቃ እግዚአብሔር መልስ ይዞ ሲመጣ ትደነግጣላቸው። ግን ለምንድን ነው የሚዘገየው? ለምንድነው ነው ስናደርገው ምላሽ የማያደርግልን? የሁሉ ስድብ በላያችን ላይ ሲመጣ ዝም የሚለው? ለምንድነው ስንነቀፍ ስንነቀፍ ጸጥ የሚለው? ለምንድነው እግዚአብሔር የሚዘገየው? ለምንድነው እግዚአብሔር የሚዘገየው? ለምንድነው ቶሎ የማይመልስልን? ሰው አፉን እስኪ ከፍትብን እስክንሰደብ ሰዎች ብዙ ነገር እስኪሉን እኛም ተስፋ ቆርጠን ስንፍና እስክንናገር ለምንድነው ዝም የሚለው? ታላቅ ነገር እየሰራ ነው። አሜን። አስደማሚ ነገር፣ ጣጣውን የጨረሰ ነገር እየሰራ ነው። ይሄ ልጅ እኮ ሲወለድ ሆድ ውስጥ ነው መንፈስ ቅዱስ ተሞልቶ ጣጣውን ጨርሶ በጣም ትልቅ ነገር እየሰራ ሲ የዘገየብሽ፣ እግዚአብሔር ለዛ በቃ ፕሮሰሱን ሁሉ የጨረሰ ጣጣውን የጨረሰ ያጠናቀቀ ነገር እግዚአብሔር ለማድረግ ይዘገያል። አቅቶት አይደለም፣ አውቆ ይዘገያል። ያለቀለት ነገር ታይም ቴብሉን ጠብቆ ዮሐንስ እንዲመጣ ኢየሱስ ክርስቶስን መንገድ የሚጠርገውን ሊያመጣው ጨከነባቸው። ታይሙን ጠብቆ በጊዜው እንዲመጣ በጊዜው ሁሉን ውብ አድርጎ የሚሰራ አምላክ ነው ያለ። ለምን ይዘገያል? ጣጣውን የጨረሰ ነገር ሊሰራል ያለቀለት ነገር እግዚአብሔር ሊሰራልን ይዘገያል። ቁጥር 13 እሱ ነው የሚነገረው። ሲዘገይ ለምንድን ነው? ለብዙ እንዲሆን ከኛ እንዲያልፍ። ያማል፣ ያማል። ሲዘገይ ለምንድን ነው? ለብዙ የሚሆን ነገር እግዚአብሔር ሊሰራ

የሚዘገየው ለምንድን ነው ካላችሁ፣ ለዚህ ጣጣውን የጨረሰ ነገር ይመጣል። የኃጢአተኝነት ነቀፋችንን ያስወግዳል። እግዚአብሔር ሲመጣ በኃጢአተኝነት የምትታወቁ ሰዎች ሀገር የሚያውቃችሁ፣ እናንተም ራሳችሁን የምታውቁ፣ ሰፈር የሚያውቃችሁ፣ ሕግ የሚያውቃችሁ፣ በኃጢአተኝነት ሕይወት ውስጥ የምትታወቁ ሰዎች የእናንተን ነቀፋ ለማስወገድ ይመጣል። በሕይወታችሁ ላይ እግዚአብሔር ይመጣል። የሰማኝ አሜን ይበል። ወደ ሞት ይዟችሁ የሄደ ኃጢአታችሁን ሊያስጥላችሁ ይመጣል። ከኃጢአተኝነት ነቀፋ እግዚአብሔር ሰዎች ሊያድን ይመጣል። ልክ እንደዛች አመንዝራ ሴት መጣ፣ አይገርም! ህይወቷ ውስጥ ገባ። በህግ ትገደላለች። ማአት ድንጋይ የያዙ ፈሪሳውያን አንቀዋታል። እሱ ጋር ስትደርስ ግን ካለባት ነቀፋ ጌታ ገላገላት። እስቲ አሜን። የትኛውን ነቀፋ ያስወግድልናል? የኃጢአተኝነት ነቀፋችሁን ያስወግዳል። በኃጢአት የምትታወቁ ሰዎች አላችሁ፣ ራሳችሁን የምታውቁ ህሊናችሁን ይከሳችሁ በሰው ፊት የምትሸማቀቀ ቤተክርስቲያን ስትቀመጡ ቃሉ ሲነገር ሽክክ ያደርጋችሁ በየቤታችሁ ቁጭ ያላችሁ ኃጢአተኝነት የሚሰማችሁ እኔ ባለጌ ነኝ ስድደኝ የምትሉ የእናንተን ነቀፋ እግዚአብሔር ያስወግደ። አሜን፣ ያስወግደ። እሱ የመጣው ለኃጢአተኞች ስለ እንደ ጓደኞቻችሁ የሚፈርድባችሁ አይደለም። እንደ ዘመዶቻችሁ ጀጃ አያረጋችሁ አያረጋችሁ። እናገለግላለን እንደሚሉትም አገልጋዮች አይደለም እሱም ከኃጢአት ነቀፋ ሰዎችን ያወጣል። የሚነቀፉ ሰዎችን ነፃ ያወጣል። እምነት የሌላቸውን እነዛ መሞቱን መነሳቱን ትንሣኤውን አንሰማም ብለው በርዘግተው የተቀመጡትን ሐዋርያቱን፣ ደቀ መዛሙርቱን ፍለጋ መጥቶ አለማመናቸውንና የልባቸውን ጥርጣሬ ነቀፈውና ድጋሜ ድል እንደሰጣቸው ወገኖቼ፣ አለማመናችን ሽሮ በእምነት ይሞላቸዋል። ኃላፊነትን ይሰጣችኋል። ከወደቃችሁበት ያነሳችኋል። አሜን በሉ። ከኃጢአተኝነት ነጻ ያወጣችኋል። ሊፈርድባችሁ አይደለም። ከኃጢአት ነቀፋ ሰዎቹን ሊያወጣ ይመጣል። ሌላስ ምንድን ነው ፓስተር ቸሪ የሚያስወግድልን? ነቀፋ፣ የበሽታ ነቀፋ። በህመም የምትታወቁ ሰዎች ህመማችሁን መፈወስ ይችላል፣ ያለ ምንም ቅድመ ሁኔታ። በዘመናት የምትታወቁበት በሽታችሁ የከረመውን መታወቂያችሁ የሆነውን ሰላሳ ስምንት አመት የተኛውን ሰው እየሂዱና ጠየቁት። ከመወለዱ ጀምሮ ዓይን የሌለውን ሰው እየሂዱና ጠየቁት። በህይወታቸው ዘመን ታስረው የነበሩ እስረኞች በሽተኞችን ሂዱና ጠይቋቸው። ኢየሱስ መጥቶ ቅድመ ሁኔታ ተነሱና ሂዱን ያ ይፈወሳቸው። የበሽታ ነቀፋችሁን ጌታ ኢየሱስ ያስወግድ። በጣም ብዙ ሰው ጸልዮላችሁ ያልደህናችሁበት፣ ብዙ ተተንብዮላችሁ ያልተላቀቃችሁት፣ እናንተም ጸልያችሁ ጾማችሁ ያለ ሄደ የምትቃጠሉበት የምትለበለቡበት እንደዛች እንደ አሥራ ሁለት ዓመት ሴት ዘመኗን በሙሉ የተቃጠለችበት፣ ገንዘቧን የከሰረችበት፣ ትዳሯን የከሰረችበት፣ ተስፋ የቆረጠችበት የህመም ነቀፋ ያላት ሰው መጨበጥ ማትችል ከሰው ጋር መኖር ማትችል መነካካት ማትችል ኃይለኛ ነቀፋ የነበራትን ሴት መጦ ታሪኳን እንደገለበጠው ነቀፋን ያስወግዳል። የሚያስወግደው ነቀፋ፣ የህመም ነቀፋ ያስወግድም፣ የበሽታ ነቀፋ ያስወግድም። ሰው ሁሉ ጸልዮለታል። ጌታ ሆይ እባክህ ልጄ። አንዴ ሰዓት ላይ አንዴ በኋላ ላይ እንዲህ ይወድቃል ቃል። እንደዚህ ሙሉ ጨረቃ በመሸ ጊዜ እንደዚህ ሆናል አለው። መጣና አባትየው ብዙዎቹ ጸልዮለታል፣ አልተፈወሰም አለ። ጌታ ኢየሱስ ፈወሱ፣ አስወገድ። አሜን። መታወቂያችሁን ይቀይረዋል። ከበሽታ ነቀፋ እግዚአብሔር ይፈውሳቸው። የሰማኝ አሜን ይበላይ። እስቲ በደንብ አሜን በሉ። ነው ሰግዱ። ነቀፋን ያስወግዳል። ሌላስ ፓስተር ቸሪ የማጣትን ነቀፋ፣ የችግር ነቀፋ፣ የባዶነት ነቀፋ፣ የእዳ ነቀፋ። ማጣት ምን ይበላል ነው ምን ለብሳለሁ ነው ልጆቼን ምን አበላል ነው እንደገና የእዳ ነቀፋ፣ በዙሪያችሁ ያለ እዳ፣ የጭንቀት ህይወት የምትኖሩ ሰዎች ይችላል ጌታ ምን ይሳ ነው ምን ይዛል ይዳ፣ የመንግስት ዳ፣ የግለሰብ ዕዳ፣ የምናምን ዳ የምትጨንቁበት ከሰማችሁ ይሄ ነቀፋ ነቀፋ የኮቴ ጴጥሮስ አምጡ የላቸው አልከፈሉ። ልክ እሱ ጋር ሲመጡ የዚህ አገር ሰዎች ግብሩን ታክሱን ከእንግዶች ነው ከነዋሪዎች ነው የሚቀረ ከእንግዶች ነው ጌታ አሉት እንግዲያው አሁን እንዳይሰናከሉ ሂድና የመጀመሪያ እስታቴር ጣል ከዛ በኋላ ማን ነው መቃጡን ጣል ከዛ የመጀመሪያ የምትወጣዋን አሳ ያዛትና ፏን ክፈታትና ለእኔም ለእናንተም ክፈል አሉ ከፈልኩ ማጣት የጭንቀት የዕዳ ይከፍላል ጌታ አሜን በሉ ይሄ እንደዚህ እንትን ባንካቹ ቡካቹ ውስጥ ገብቶ እዚህ ምናምን ነፍተን የሚገባ ነገር የለም። ጌታ ግን ይችላል። የሚሳነው ነገር ከዚህ ነቀፋ ሰዎችን ያወጣ። የተጨነቁ ሰዎች ምን አበላለሁ ብላ ልጅት ነገሥት መጽሐፍ ላይሄዱ? ምን ይበላሉ ልጆቼ ብላ የተቸገረ ሴትዮ በቃ ባሌ ባሪያ ሞቷል፣ ተበድሮ ሳይከፍል ላይ ሞተው፣ ይሄው ባለዳ ልጆቼን ሊወስዳቸው ነው። ተጨንቅ ያለው የማጣት ንቅፋ ባዶ ቤት ነኝ፣ ይሄው ልጆቼ እያለቀሱ ነው። ምንድን ነው የሚሻለኝ አለችው። አጥቻለሁ፣ ችግሮኛል ስትለው፣ ሂጂ ሂጂ ከጎረቤቶችሽ ሁሉ ባዶ ማድጋ ተዋሺ፣ ከዛ በኋላ አስገቢ፣ ከአንቺና ከልጆችሽ በኋላ ብሩ ዝጊ፣ ከዛ ገልብጩ፣ ከዛ ዳሽን። የሚገርም ነው፣ ነቀፋ ያስወግዳል። የምናመልከው አምላክ የማጣት ነቀፋን ያስወግዳል። ባዶነትን ያስወግዳል። የረሃብን፣ የጉስቁልናን፣ የችግርን፣ የችጋርን ነቀፋ ያስወግዳል። መታወቂያችሁን ይቀይራል። ያ ቀይ ጃኬት የሚለብሰው ያ ጫማው የተቀደደው ያ አፉ የሚሸተው ያ ምንም የሌለው ያ ባዶን ሁል የሚለምነው የእሱን ሰው ነቀፋ እግዚአብሔር ይፈጉ፣ ነፃ ያወጣል። ጌታ ነቀፋችሁን ያስወግዳል። አሜን በሉ። እኔ የቀመስኩትን ነው ማወራለሁ ነቀፋን ስድብን፣ የሰዎች መንጓጠጥን ከህይወታችሁ ላይ ያነሳ። ብቸኝነታችሁን እግዚአብሔር ይፈውሳል። እጥረታችሁን ያስወግደው። ይሄ ነቀፋል እጥረት አለባችሁ ጌታል። እመኑ እመኑኝ። እዚህ ጋር ልቀልድ አልቆምም። ድምፅ ይዤ ነው የቆምኩት። ነቀፋችሁን እግዚአብሔር ያስወግዳል። ዘግይቶባችሁ የደከማችሁ ሰዎች፣ ዘግይቶባችሁ ያለቀሳችሁ ሰዎች፣ ዘግይቶባችሁ ተስፋ የቆረጣችሁ ሰዎች ይመጣል በጊዜ አለቀ፣ ስትሉ አበቃ፣ ስትሉ ተስፋ ቆርጣችሁ በቀራችሁበት ጊዜ አልቋል፣ ጨልሟል፣ መሽቷል ስትሉ ስከተፍ ክብር ለእግዚአብሔር ይሁን። በመጨረሻ የመካንነትን ነቀፋ እንደ ዘካርያስ እና ሚስቱ ያስወገደ ችሏል። እንደሱ የስ ዘግይቶባት ዛራኮ ዘገየባት። ስለ ዘገየባት ነው እኮ አቋራጭ ሄደች። ዘገየባት ይመጣል ብላ ስትጠብቀው አቋራጭ ሄደች። የለም ጠፋ፣ ጠፋ። በሴቶች ላይ ያለው ቆመ፣ አረጀ፣ ዘጠና ዓመት ሞላት። ጋሼም አረጁ፣ መቶ ሞላቸው። ተዝቆረ ዘግይቷል። አዎ፣ ግን ይመጣል። ለምን ይዘገያል ካላችሁ ሊሰራው የከበረ ነገር ሊሰራ የቅን ሊሰራ ታምረኛውን ሊሰራ የኪዳኑን ልጅ ሊሰራ እግዚአብሔር ታምር ሊያደርግ ዘገየ። ቢዘገየ መጣ። ሲመጣ ምን አርጎ መጣ? አስቆ መጣ፣ አሳቀ። ከዚህ በኋላ ያየኝ ሁሉ ምን ይላል አለች እሷ። ዘካሪያስ ስትወልድ ልጅ ምንድን ነው የሚሆነው አለው። ደስታና ተድላ ይሆነ። የብዙዎች ሳቅ ነው የሚሆነው። ጠርላ ነው የሚሆነው። በቃ ደስታ ነው የሚሆነው። ሰላም ነው የሚሆነው። እነሳራ ቤት ሲመጣ ምን ይዞ መጣ? ሳቅ ይዞ መጣ። የቱ የዘገየው ተስፋ መካንነቷን መጣ ነቀፋ አለ። ዛሬ በጣም ብዙ ሰዎች በጣም የሚቸገሩ ሰዎች አሉ፣ በመካንነት የሚቸገሩ እግዚአብሔር አለ። ተስፋ አርጉት። ቢዘገይም በጊዜው እርሱ ይመጣል። እናንተ ተወልዳችሁ ነው የሚከፍት የሚዘጋ እሱ ብቻ። አሜን። እግዚአብሔር ይከፍተ፣ አካልነትን መሻር ይችላል። ከፈተው ይላል መጽሐፍ። አይገርማችሁ ይችላል። አይ እኔ አልችልም። ማን ያለሽ ማን ያለ አንተ። የፋብሪካ ውጤት አይደለህም። የእግዚአብሔርን ቃል የመጽሐፍ ቅዱስን ሀሳብ መቃወም አትችሉ። ብዙ ተባዙ የሚል የእግዚአብሔር ቃል አለ፣ የተጻፈ ነው። ከቃሉ ውጭ እግዚአብሔር አይሰራም። ከፈለገ በቃ ዘግቶ ቁጭ ይላል። እስከ መቼ ፈለገ? እንደ ሀና ሀናን ዘጋባት ለምን ውስጧ የነበረው ምቀኝነት እስኪወጣ ውስጧ የነበረው ቅናት እስኪወጣ ውስጧ የነበረው በሽታ እስኪለቃት ውስጧ የነበረው አስተሳሰብ እስኪለቃት እስክትስተካከል ልጅ ለምን እንደሚሰጥ እስኪገባት ልጅ ለምን እንደሚሰጥ እስኪገባት እግዚአብሔር ጠበቃ በደንብ አድርጎ አስወጣላት አስወጣ በመጨረሻ እያለቀሰች በፊቱ ሆና ንቃል አልቆባት ንግግር አልቆባት እያነበነበች ስትጸልይ ኤሊ ሰካራም ብሎ እስኪሰድባት ድረስ የሆነችው በመካንነት ነቀፋል። እግዚአብሔር መጣ አልመጣ መጣ። ሳቅ ይዞ መጣ። ሳሙኤልን ይዞ መጣ። የእስራኤልን ድል ይዞ መጣ። ታላቅ ባለ ራእይ ይዞ መጣ። ብቅቷል ብሎ ብኡው ሲባል ግዴለሽም፣ ሃና ሲል አልሰማም፣ ስትል ስታለቅስ የነበረች አልበላም አልጠጣም ስትል የነበረች ጭንቀት ውስጥ የነበረችውን ሃናን እግዚአብሔር አሰባጥቆ ነው። እምላችሁ አትታበዩ አለች፣ በኩራትም አትናገሩ። እግዚአብሔር ምንድን ነው? አዋቂ ነው። ስራውን ደግሞ የሚመዝን ነው። ተሳስቶ እግዚአብሔር ያለ ኪሎ ልጆቹ ላይ አይጭንም፣ መዝኖ ነው የሚያመጣው አለች ያለ ኪሎአችሁ ከክብደታችሁ በላይ የማትችሉትን ነገር አይጨንም፣ አለች። አዋቂ ነው አለች። መካኒቱን አስበዋል አለች። ብዙ የወለደችው ደክማለች አለች። አትታባዩ በኩራትም አትናገሩ። እግዚአብሔር ነቀፋን ያስወግዳል መካንነትን አራቅ እናሀና ቤት መጥቶ ነገር እዚህ መጽሐፍ ቅዱስ ውስጥ ያሉ ትልልቆቹ ይሳቀኑ ሰዱት ከአልኪዳኑ ልጅ የመካል ልጅ ነው። ሳሙኤልን ሰዱት። በእስራኤል ዘንድ የተከበረና የተወደደው ያ የተፈራው ከዳን እስከ ቤርሳሜ ድምፁ የሚሰማው ሳሙኤል የመካል ልጅ የመካል ልጅ። የኢየሱስ ክርስቶስን መንገድ እየጠረገ የመጣ ዮሐንስ መጥምቆ ዮሐንስ የመካል ልጅ ነው። የመካል ልጅ መካ በቃ አምቅቱል መሳፍንት 13 ላይ ሄዱ ማኖዌና ሚስቱ አልቆላቸው፣ መካን ነበረች። መካን ነበረች። እጅ ፍልስጤማውያን 40 አመት የገዙትን የእስራኤልን ፖዚሽን የመለሰው ሶም፣ ሶም የተወለዱ ከመካን መጣ። እግዚአብሔር ማይከለክለዋል። መልአኩ መቶ እርሻ አካባቢ መጣና አንቺ መካን ነሽ ትወልጃለሽን፣ ቀጥሮ አመት አ ትወልጃለሽ አለ። ወጣ እግዚአብሔር ነቀፋችሁን ያስወግዳል እያልኩ ነቀፋላችሁ የማጣት ነቀፋ፣ የበሽታ ነቀፋ፣ የብቸኝነት ነቀፋ፣ የስኬት የማጣት ነቀፋ፣ የህመም ነቀፋ፣ የአለማግባት ነቀፋ። አታገቢ ቆመሽ ቀረሽ የምትባሉ አላችሁ። ምን ይሳነው እግዚአብሔር? ይመጣል። እጅም በአፍን ያስጭዳል። እናንተ አመናችሁም አላመናችሁም እግዚአብሔር የሚያደርገው ይሄን። ለእግዚአብሔር የሚሳነው ነገር የለም። የምትሰሙኝ እዚህም ሌላም ቦታ ሆናችሁ የምትሰሙኝ፣ እግዚአብሔር ነቀፋን ያስወቅ የረሳችሁትን ጸሎት ይመልሳል። የተናገረውን ያደርጋል። ቢዘገይም እንኳን በጊዜው እሱ ይመጣል። ሲመጣ ምን ይዞ ይመጣል? ድል ይዞ ይመጣል። ሲመጣ ጣጣውን የጨረሰ ልጅ ይዞ ይመጣል። ሲመጣ ተመልከቱ፣ ዮሐንስ እኮ ከኤልሳቤጥ ሆድ ውስጥ እኳ አልወጣም። ታስታውሳላችሁ ተራራማው የፍሬም ሀገር ነው የሚኖሩት እነሱ ለማርያም ያ ትንቢት ከመጣ በኋላ ያ ንግግር ገብርኤል ከነገራት በኋላ ዘመድሽ ኤልሳቤጥ ብሎ እኮ ሄደ እዛ እኮ ቤት ተሰርቷል ስራ ብሎ እኮ የነገራት እሱ ነው ሂጂ እዛ ዘመድሽን ጠይቂያት አሁን ነፍሰ ጡር ናት አላት ስድስት ወር ቀድመው እሷ ሰምታ ነበር እና ማርያም ስትመጣ ኤልሳቤጥ የጌታዬ እናት አንቺም ድምፅሽን በሰማሁ ጊዜ ፅንሱ በሆዴ ምን አረገ ጣጣውን የጨረሰ ልጅ ነው ሆድ ውስጥ ቁጭ ብሎ ኢየሱስን አየው። እዛ ውስጥ ሆድ ውስጥ ያ ገና ትንሹን ኢየሱስ አየው ዘለለ። እንደዚህ አይነት ታምረኛ ነገር ነው እግዚአብሔር የሰራው። ለእግዚአብሔር የሚሳነው ነገር የለ። የአለማመን ነቀፋላችሁ። አለማመናችሁን ይነቅፈውና እግዚአብሔር ያነሳችሁ። እመኑት። ጌታ የእምነት ችግር አለ፣ እመኑት። ድካም ይሰማችኋል፣ እግዚአብሔር ያበረታችሁ። ስህተት ውስጥ ነው ያላችሁ፣ ኃጢአት ውስጥ ነው ያላችሁ፣ ትወጣላችሁ። መካኖች ናችሁ፣ እግዚአብሔር መውለድ እንድትችሉ ማድረግ ይችላል። ለምን ካላችሁ እኔ ተወልጄ ነው፣ እናንተም ተወልዳችሁ ነው። እናንተ መታችሁ የእግዚአብሔርን ስርዓት ማስቆም አትችሉ። የዘጋው ራሱ ነው፣ ራሱ መክፈት ይችላል። እግዚአብሔር የዘጋው ማን መክፈት አይችል፣ እግዚአብሔር የከፈተውን ደግሞ ማን መዝጋት አይችልም። እመኑት። እግዚአብሔር ነቀፋህን ያስወግዳል። ክብር ለኢየሱስ። ሲሆን የማጣት ነቀፋህን ያስወግዳል። ዛሬ በደንብ ስማኝ፣ የምትሰማኝ በደንብ ስማኝ። የሰራዊት አምላክ እግዚአብሔር በበረከቱ ይጎበኛል። ማጣትህን ይቀይረዋል። ማጣት በተቀየረ ጊዜ ግን ይሄንን እንዳትረሳ፣ እግዚአብሔር የሰራው እንዳትረሳ። ኃይሌ ድካሜ ጉልበቴ እንዳትል፣ እግዚአብሔር እግዚአብሔር ነው የዛሬን ለቅሶ በደስታ ይቀይረዋል። ተድላና ደስታ ይዞ እየመጣ ነው።